ክፉና በጎ የሰው ልጅ ባሕርያት ናቸው። ይሁን እንጂ እግዚአብሔር ዓለምን ሲፈጥር ለመልካም ነበረ። ምንም እንኳን የፍጥረት አክሊል የሆነው ሰው ነፃ ፈቃዱን ተጠቅሞ ከብርሃን ጨለማን፣ ከሕይወት ሞትን፣ ከመታዘዝ አለመታዘዝን ቢመርጥም እግዚአብሔር አምላክ የፈጠረው ስሙን እንዲቀድስ ክብሩንም እንዲወርስ ነበረ። ለዚህም ክፉና ደጉን መለየት ይችል ዘንድ አስቀድሞ የሚያስተውል አእምሮ ሰጥቶት ነበር። በሕሊናው መመራት ተስኖት የሰው ልጅ ከወደቀም በኋላ ዳግመኛ የተጻፈ ሕግ ሰጥቶታል። ሰዎች ራሳቸው ላይ የክፉ ብድራት እንዳይደርስባቸው አስበው በባለንጀራቸው ላይ ክፉ እንዳያደርጉ፣ ክፉ ላደረጉ የክፉ ብድራት እንዲከፈላቸው ሙሴ ሕግን ጻፈላቸው። ክፉ የሚያደርጉ ሁሉ ቅጣት ነበረባቸው። ሕይወት በሕይወት፣ ዓይን በዓይን፣ ጥርስ በጥርስ፣ እጅ በእጅ፣ እግር በእግር፣ መቃጠል በመቃጠል፣ ቁስል በቁስል፣ ግርፋት በግርፋት ይከፈል እንዲል። በተመሳሳይ ሙሴ ለእስራኤል ሲናገር ሰውም ባልንጀራውን ቢጎዳ እርሱን እንዳደረገ እንዲሁ ይደረግበት ስብራት በስብራት ፋንታ ዓይን በዓይን ፋንታ ጥርስ በጥርስ ፋንታ፣ ሰውን እንደጎዳ እንዲሁ ይደረግበት፣ እንስሳውንም የሚገድል ካሳ ይተካ፣ ሰውንም የሚገድል ይገደል በማለት ሕግን አስተምሯል። የሕግ መምህር ሐጋጌ ሕግ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ የመንግሥቱን ወንጌል በመዋዕለ ሥጋዌው ሲያስተምር አስቀድሞ የነበረው በሙሴ የተነገረው እንዳለፈ ሲናገር ዓይን ለዓይን ጥርስም ለጥርስ፣ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ፤ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት፤ እንዲከስም እጅ ጠባብህን እንዲወስድ ልሚወድ መጎናጸፊያን ደግሞ ተውለት፤ ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። ክፉን በክፉ ሳይሆን በበጎነት ማሸነፍ እንደሚገባ ያስተምረናል ክፉን በክፉ መመለስ ምን ያስከትላል ዛሬ ላይ በቤተሰባዊ ሕይወታችን ባል በሚስት ሚስት በባል ወላጆች በወላጆች ልጆችም በወላጆች ላይ በክፋት ተነሳስተው አንዱ ሌላው ላይ እንዲህ አደረጉ ሲባል እንሰማለን ለጥፋታቸው እንዲህ አድርጋኝ ነው እንዲህ አድርጎኝ ነው የሚሉ ምክንያቶችን ሲደረድሩም እንሰማለን ክፉን በክፉ መቃወም ሰዎችን የበለጠ እልኸኛ ያደርግ ይሆናል እንጂ ክፉ አድራጊዎችን ከክፋት ለመመለስ አይችልም። ክፉን በክፉ በመመለስ ሰዎች በመካከላቸው ያለውን ግንኙነት ማቋረጥ፣ ከዚያም ባለፈ ትልቁን ተቋም ቤተሰብ እስከ ማፍረስና ልጆች እስከ መበተን ያደርሳቸዋል። ክፉን በክፉ መመለስ ለጊዜው የአሸናፊነት ስሜት በመፍጠር ደስ የሚያሰኝ ቢመስልም ፍጻሜው ግን ጸጸት ነው። አንዳንዶች ደረሰብኝ ለሚሉት ክፉ ነገር በክፉ መልሰው ከጸጸት ለመሸሽ ሲሉ አደንዛዥ እጽንና መጠጥን መደበቂያ የሚያደርጉት ለዚሁ ነው። እንደ ሀገርም ቢሆን ከገባንበት የፖለቲካ ዙሪት መውጣት የተሳነን ክፉን በክፉ የመመለስ ደዌ ስለተጠናወተን ነው። ይህ ደግሞ እንደ ሀገር ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ መረጋጋትን አሳጥቶ ሁለንተናዊ ቀውስ እያስከተለብን ይገኛል። አንዳንድ የፖለቲካ ግለሰቦችና ቡድኖች ደረሰብን ቆመንለታል በሚሉት ማኅበረሰብ ላይ ደረሰ ለሚሉት ክፉ ነገር አማራጭ መፍትሔ አድርገው የሚያስቡት መልሶ ክፉን በክፉ መመለስ የሆነው ለዚሁ ነው። ክፉን በክፉ መመለስ ለተጠቃው አካል ምን ይጨምርለታል? መቼስ ይህንን ለመረዳት የተለየ እውቀት አይጠይቅም ሰው መሆን ብቻ በቂ ነው። ክርስቲያን መሆን ደግሞ ተጨማሪ ኃላፊነት ነው። የደረሰብን ክፉ ነገር በክፉ እንዳንመልስ የወንጌል ሕግ ግድ ይለናል። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና ክፉን በመልካም መመለስ ለጠላት ጊዜያዊ ድል ሊያስገኝ ይችላል። ቤተ ክርስቲያን በየዘመናቱ አንጻራዊ ሰላም አግኝታ ይሆናል እንጂ ከክፎች ፍላጻ እረፍት ያገኘችበት ዘመን አለ ማለት ፈጽሞ ያስቸግራል። በተለይ አሁን ባለንበት ዘመን የክፎች ጥቃት ተቋማዊ ሆኖ አብያተ ክርስቲያናትን ማቃጠል፣ የምእመናን ደም ማፍሰስና ማሳደድ በስፋት እየተመለከትን ነው ምንም እንኳን ቤተ ክርስቲያን በልጆቿ መስዋዕትነት ሀገርን አጽንታ ብታቆይም መብቷን በድርድር በችሮታ እንድትቀበል ለማድረግ የሚደረጉ እንቅስቃሴዎችን ከመሃል ሀገር እስከ ጠረፍ እየተመለከትን ነው። በጌታችን ሞት እንደተባበሩት እዚህም እዛም ከኦርቶዶክሳዊት ሃይማኖት በአፋ ያሉ የእምነት ቡድኖች ተባብረው ቀድሞ የነበረውን ስውር ጦር በግልጽ መወርወር ጀምረዋል። ቤተ ክርስቲያን በዓላትን በአደባባይ የምታከብራቸውን ቦታዎች ላይ የይገባኛል ጥያቄ ማንሳት፣ በበዓላት ላይ እንዲህ አይነት ቀለም ለብሳችሁ ኑ በማለት ምዕመናንን ማንገላታት፣ ማስቆጣት፣ ምክንያትም እየፈለጉ በኦርቶዶክሳዊ ማንነት ማሸማቀቅ፣ መደብደብ፣ ማቁሰልና መግደል የተለመደ እየሆነ መጥቷል። ይህ ሁሉ ጠላት ለጊዜው ድል ያገኝ እንዲመስለው ያደርግ ይሆናል እንጂ ፍጻሜው ጥፋት ወይንም ውድቀት ነው። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኃጥህ ግን በኃጢአቱ ይወድቃል እንዲል ለጊዜው ከፍ ከፍ ብሎ መታየቱ የውድቀቱ መጀመሪያ እንደሆነ ልንረዳም ያስፈልገናል። ኃጥህን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት፣ ብመለስ ግን አጣሁት፣ ፈለግሁት ቦታውንም አላገኘሁም እንዲል መዝሙረኛው ዳዊት። ክፉን በመልካም መመለስ ትዕግስታችንን ይፈትናል። ባለንበት ዘመን አብያተ ክርስቲያናት እንደ ጧፍ ሲነዱ፣ ነዋያ ቅድሳት እንደ ደረቅ እንጨት ሲማገዱ፣ አገልጋይ ካህናትና ምእመናን እንደ መጻተኛ ሲሳደዱ፣ ይባስ ብሎ እንደ በግ ሲታረዱ፣ ደማቸው ክረምት ከበጋ እንደማይደርቅ ጅረት ሲፈስ እየተመለከተ የማይቀና ኦርቶዶክሳዊ አለ ማለት አይቻልም። ነገር ግን ቅናታችን እንደ ቅዱስ ጴጥሮስ ሊሆን አይገባም። ሐዋርያው ቅዱስ ጴጥሮስ ክፉን በክፉ በመለሰ ጊዜ ጌታችን ገስጾታል። ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው፣ የሊቀ ካህናቱንም ባሪያ መትቶ ቀኝ ጆሮውን ቈረጠ። የባሪያውም ስም ማልኮስ ነበረ። ኢየሱስም ጴጥሮስን፣ ሰይፍን ወደ ሰገባው ክተተው፤ አብ የሰጠኝን ጽዋ አልጠጣትምን አለው። ክፉን መታገስ ስሜታችንን የሚፈታተነን ቢሆንም ራሳችንን ገዝተን ክፉን በመልካም በመመለስ ክፉን ማሸነፍ ይገባል እንጂ ክፉን በክፉ በመመለስ በክፉ መሸነፍ አይገባም። በሰውኛ አስተሳሰብ ክፉን በመልካም መመለስ ከባድ ሊመስል ይችላል። ነገር ግን እኛ ፈቃደኝነቱ ካለን እግዚአብሔር ኃይል፣ ብርታት ሆኖ ያስችለናል። ሐዋርያው ቅዱስ ጳውሎስ እንዲህ በማለት ተናግሯል፦ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ከሰዎች ጋር በሚኖረን ማንኛውም ግንኙነት የሚያጋጥሙንን ክፉ ሐሳቦች፣ ክፉ ንግግሮችንና ክፉ ድርጊቶችን በበጎ በመመለስ ክፉ ሐሳቢዎችን፣ ክፉ ተናጋሪዎችንና ክፉ አድራጊዎችን ማስተማርና ወደ መልካም መንገድ መመለስ ከክርስቲያኖች ይጠበቃል። ምክንያቱም እናንተ የምድር ጨው ናችሁ ተብለናልና ክፎች የሰለጠኑበት አልጫው ዓለም የሚጣፍጠው እኛ ጨው ሆነን ስንገኝ እንደሆነ ልንረዳ ይገባል። እንዲሁም ክፋት የበረታበት ጨለማው ዓለም በብርሃን የሚመላለሰው በእኛ በክርስቲያኖች ብርሃንነት ነው። እናንተ የዓለም ብርሃን ናችሁ። ስለዚህ ክፉን በመልካም በመመለስ ለአልጫው ዓለም ጨው ለጨለማው ዓለም ደግሞ ብርሃን መሆን የእኛ ድርሻ ነው። ክፉን በመልካም መመለስ በጠላት ላይ ድል ያስገኛል። ምክንያቱም እኛ ክርስቲያኖች ነን። በወንጌል ትርጓሜ ክፉን በበጎ ማሸነፍ እንደሚቻል የሚያስተምር ታሪክ አለ። ታሪኩ የአንድ ባህታዊ ሲሆን እርሱ በበዓቱ ሳለ ወንበዶች እንግዶች መስለው መጡበት እግራቸውን አጥቦ አብልቶ አሳደራቸው። ሌሊት ተነስተው እርሱን አስረው መብራት አበርተው ያለ ገንዘቡን ይዘው ሄዱ። ከሄዱም በኋላ መብራት አብርቶ ቢያይ ሁለት ድሪም የምታወጣ ጸምር አገኘ። ይህችንም ለአንድ ጉዳይ ትሆናችኋለች ብሎ ተከትሎ ወስዶ ሰጣቸው። ይህ ሰው እንዲህ ማድረጉ ከዚህ የበለጠ ዋጋ እንዳለ ቢያውቅ እንጂ ነው ብለው ተመልሰው ንስሐ ገብተው የሚኖሩ ሆኗል። ሰዎቹ የቱንም ያህል ከክፋት ቢሰለጥኑ እግዚአብሔር ሕሊናን የሚያህል ዳኛን ሰጥቷልና የጊዜና የሁኔታ ጉዳይ ይሆናል እንጂ መመለሳቸው አይቀርም። ክፉ አድራጊዎች ላይ እንኳን ብድር መመለስ ይቅርና መጥላት እንደማይገባ ሲያስተምር እንዲህ ብሏል። ባለንጀራህን ውደድ፣ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ ለሚጠሏችሁም መልካምን አድርጉ ስለሚያሳድዷችሁም ጸልዩ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይም ዝናቡን ያዘንባልና የሚወዷቸውን ብቻ ብትወዱ ምን ዋጋ አላችሁ ቀራጮችስ ያንኑ ያደርጉ የለምን ክርስቲያኖች ሰዎች በጠላትነት ተነስተውባቸው ሲረግሟቸውና ሲያሳድዷቸው ጣዕመ መንግሥተ ሰማያትን ምረረ ገሃነምን ባያውቅ ባታውቅ ነው ብለው መታገስ እንደሚገባ፣ የሚወዱንን ብቻ ሳይሆን የማይወዱንን በመውደድ ለማያምኑ ሃይማኖታችንን በተግባር በመግለጥ የድህነት ምክንያት መሆን ከእኛ ከክርስቲያኖች ይጠበቃል። ክፉን በመልካም ማሸነፍ ማለት ክፉ ግብር ይዘው የነበሩ ሰዎችን መልካም ግብር እንዲይዙ ማድረግ ነው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል እንዳለ ወንጌል አዲስ ሕግ አዲስ ትእዛዝ ናት። ጌታ አዲስ ትእዛዝ እሰጣችኋለሁ ያለው እርስ በርሳችሁ ትዋደዱ ዘንድ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። አዲስ ትእዛዝ የተባለው ፍቅር ሲሆን አንዱ ለአንዱ ይሞትለት ዋጋ ይክፈልለት ዘንድ የወንጌል ሕግ ተሰጥቶናል። ስለዚህም ሰዎች ክፉ ሲያደርጉብን በክፉ ከመመለስ ይልቅ ባያውቅ ባታውቅ ነው በማለት ክፉን በመልካም መመለስ፣ ፍቅርን በተግባር መግለጥ፣ ክፉን በመልካም ማሸነፍ ይገባል። ይቆየን። ወስብሐት ለእግዚአብሔር።